ጤና ይስጥልን። እንዴት አላችሁ? ሁሉ ሰላም። አሁንም ኮሜንት ማድረጋችሁን ቀጥሉ። የተለያዩ ሀሳቦችን ማጋራታችሁን ቀጥሉ። እናንተ ሀሳብ ስትሰጡ ብርታት ከመሆኑም ባሻገር ደግሞ ትክክለኛ መረጃ ለማጋራት እንደዚሁ ኢነርጂ የመሆን እድል አለው ና በጣም እናንተ ታማኞች ናችሁ። ብዙ ስራ አብራችሁ ከኔ ጋር መስራት የምችሉ ወደፊትም ትራመዱ ናችሁ። ኦፍኮርስ ኮራባችኋለሁ። ፍሮም ደ ስክራች ከዜሮ ነው ተነስተን እዚህ ላይ እየደረስ ነው፣ ወደፊትም እንሄዳለን። በጣም ታማኞች ናችሁ፣ አብራችሁን የቆያችሁ ሰዎች ናችሁ። ስለማውቃችሁ ነው እያንዳንዳችሁን በኮሜንት በ እንደዚሁም ሼር በማድረግ ላይክ በማድረግ የምታደርጉት ሁሉ ሁላችሁንም እንደው ቃል በቃል መጥራት በምችልበት ደረጃ ስለማውቃችሁ ደግ ተደጋጋሚ እናንተ እዚህ ላይ አስተማማኝ መረጃ ያገኛለን ብላችሁ የምትመጡ ሰዎች ስለሆናችሁ በጣም በኩራት አመሰግናችኋለሁ። በድጋሚም ደግሞ እንደዚህ አይነት ጉዳዮችን እኔም ግራ ቀኝ የተመለከቱ መረጃዎችን ማጋራቴን እቀጥላለሁ ማለት ነው፣ ሚዛኑን የጠበቀ እንግዲህ። ትናንት ያነሰውላቸው ሀሳቦች ነበሩ አደለ? ወደ ጋዛ እንግዲህ ሰላም እየመጣ ነው፣ አለማችን ተስፋ እያደረገች ነው የሚሉ መረጃዎች በስፋት አንስተን ነበረ፣ በሰበር ዜና መልክ በትክክልም እንደዛ አይነት ተስፋዎች አሉ። መጨረሻው ይመር የሚያስብሉ ጉዳዮች አሉ። ብዙ ጥያቄዎች ቢኖሩም እንኳን እነሱን የተመለከቱ መረጃዎች እናነሳለን። ግን እንደው ደ ሜን ፖይንት እስራኤል ሚሳይል ተተኩሶባታል። የተተኩሰባት ደግሞ ከየመን ከሁቲዎች ነው። ይህን ጥቃት ምንድን ነው የሚለውን ማንሳት ያስፈልጋል። ያው እስራኤል ምናለች አለች፣ ከውቲዎች በኩል እስካሁን የተባለ ነገር አለ ወይ የሚለውን በስፋት እናያለን። ከዛ ውጭ ደግሞ በኔታኒው አናምንም፣ ኖትረስ ኢኔታኒው የሚሉ በቴል አቪቭ ተቃዋሚዎች ወደ አደባባይ ወጥተዋል። ፕሬዚዳንት ዶናልድ ትራምፕ ጦርነቱን እንዲቋጩት የሚፈልጉ ሰዎች ወደ አደባባይ ወጥተዋል። ኔታኒውን አናምናቸውም፣ ጦርነቱን ሊያስቀጥሉት ይችላሉ የሚል ሀሳብ ያላቸው ሰዎች ተቃውሞ ወጥተዋል። ከዛም ባሻገር ትራምፕ እንግዲህ በጣም ትልቁን ጉዳይ ያነሱት እስራኤል ከንትኑ ልትወጣ ትችላለች፣ ከጋዛ ትወጣለች ወይም ደግሞ እስራኤል ኃይሎች የእስራኤል ባለስልጣናት ይህን ሀሳብ አረጋግጠዋል። ስለዚህ ዶናልድ ትራምፕ ከጋዛ እስራኤል ትውጣለች የሚል ሀሳብ ሰጥተዋል። ኢሚዲያትሊ ደግሞ ዋንስ ሀማስ ደግሞ ካረጋገጠ፣ የተኩስ አቁሙን ጉዳይ ካረጋገጠ ይህ ሁሉ ጉዳይ ይሳካል፣ ወይም ደግሞ ኢሚዲያትሊ ወዲያውኑ ተኩስ አቁሙ ተግባራዊ ይደረጋል የሚል ሀሳብ አንስተዋል። ኔጎሽተርስ በተለይም ኩሽነር፣ ጀራልድ ኩሽነር የትራምፕ ልጅ ባለቤት እንደዚሁም ደግሞ የመካከለኛው ምስራቅ የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዌትኮቭ ግብጽ ገብተዋል። እነዚህ ጉዳዮች በተለያየ መንገድ የጋዛውን ሁኔታ ሌላ መልክ ሊያሰጡት የሚችሉ ወይም ደግሞ ሊያረጋጉ የሚችሉ እንደሆነ በተወሰነ መጠን ፍንጭ የሚሰጥ ነው እና ይሄኛውን በቀላሉ የሚታይ አይደለም። ስለዚህ ይሄኛው አሁን ተኩስ አቁም ሊደረግ ነው እየተባለ ባለበት ሰዓት አንዳንድ መገናኛ ብዙሀን እየተመለከትኩ ነበር እና እስራኤል አሁንም ጥቃቷን ቀጥላለች። በሌላ በኩል ሰባ ሰዎች ህይወታቸውን አጥተዋል። ዶናልድ ትራምፕ ትራምፕ ምንም እንኳን ጦርነቱ መቆም አለበት የሚል ትዕዛዝ መሰል ሀሳብ ቢያጋሩም የሚሉ ሀሳቦች አሉ። ኤንወይ እንደዚህ አይነት ጉዳዮች ተስፋም ስጋትም ያላቸው ናቸው። ግን ከትላንቱ ዛሬ ተስፋ አለ። ኦፍኮርስ የጋዛ ጉዳይ ሰላማዊ ሊሆን እንደሚችል ተስፋዎች አሉ። ምክንያቱም ቀሪ ህዝብ ብዙ ነው። እንግዲህ ህይወቱን ያጣው የተወሰነ ነው። ስልሳ ስድስት ሺ አካባቢ የሚሆኑ ሰዎች ናቸው ህይወታቸውን ያጡት። ያለፈው አልፈዋል። የሚመጣውን ደግሞ ለአብዛኛው ህዝብ ሰላም ማምጣት ያስፈልጋል ተብሎ ስለሚታሰብ መሆንም ስላለበት በዛ ልክ ፕሬዚዳንት ዶናልድ ትራምፕ ሰላም ያመጣሉ የሚል ተስፋ ያላቸው ሰዎች በጣም ተበራክተዋል። እኔም ከነዛ ውስጥ የምመደብ ሰው ነኝ። ቢካውዝ በዚህ ጉዳይ ላይ ላለፉት ሁለት አመታት ኦልሞስት ሁለት አመት ሊሞላው ነው እና አንድ ቀን ወይ ሁለት ቀን የቀረው እሱን ሲዘግብ ለቆየ ሰው እንደዚህ አይነት ጉዳይ በጣም ተስፋ ይሰጠዋል። እና ከዛ አንጻር መልካም ጉዳዮች እንዳሉ ለማሳየት ነው። ኤኒዌይ እነዚህ ጀነራል ወይም ጥቅል ሀሳቦች ናቸው። ሀማስ ደግሞ ዲስ አርሚ ይደረጋል፣ ጦር ትጥቅ ይፈታል። እስራኤል ከጋዛ ትውጣለች ሀማስ ትጥቅ ይፈታል ነው። ስለዚህ ይሄኛው ምን ያህል ለነጻነት ሀማስ ተዋግቷል ወይስ ደግሞ ሀማስ እስራኤልን ለማስጨነቅ ነበር የጀመረው ውጥረቱን፣ ከዛ ደግሞ ተሳካለት ወይ የሚሉትንም ማሳየት ያስፈልጋል። ኤኒዌይ እናንተ ሀማስን ማድነቅ አደለም፣ ኢትሪውን ማድነቅ አደለም፣ ግን ሰብአዊነት ኔቨር ቢ ዊፐር የእውነት ሁላችንም ማሰብ ያለብን ሰብአዊነት የጦር መሳሪያ ሰብአዊነት ሂማኒቲ የጦር መሳሪያ ዌፐናይዝድ መሆን የማይገባው ጉዳይ ነው። ከሱ አንጻር ነው ማየት። ኤንወይ በዲቴይል እንመጣባቸዋለን። እንግዲህ ሁቲዎች ዛሬ ማለዳውን ወይም ደግሞ ማለዳውን እሁድ ማለዳውን ከየመን ያው ሁቴዎች ናቸው ጥቃቱን የሚያደርሱት። ኦፍ ኮርስ ሚሳኤል ተሰንዝሮባታል። የሚሳኤል ጥቃት ተሰንዝሮባታል እስራኤል ላይ። የሚሳኤል ጥቃት ሲሰነዘርባት እስራኤል ላይ ሚሳኤሉ የተነሳው ከየመን ነው። ግን ከየመን ሲነሳ ከዚህ በፊት የነበሩ ብዙ ታሪኮች እናስታውሳለን። ተመልካቾች አንደርስታንድ ማድረግ ያለባችሁ ሁቴዎች መግለጫ ሰጥተው ይሄን ይሄን ቦታ አጥቅተናል፣ ይሄን ላይ ጉዳት አድርሰናል ሲሉ ነው ጉዳቱን መመዘን የሚቻለው ወይም ደግሞ ሁቲዎች ይህም ብለዋል። ምንም እንኳን ሁቲዎች አሉት ደግሞ የተጋነነ ከሆንም እኛ ደግሞ በሌላ መንገድ ማጣራት አለብን። ኦፍኮርስ በዛ መንገድ ነው ሚሄደው። ስለዚህ ሁቲዎች ጥቃት ሰንዝረዋል፣ ሚሳይል ሰንዝረዋል፣ የሚሳይል ጥቃት ተሰንዝረዋል፣ እስራኤል ላይ ጉዳት አድርሰዋል አላደረሰም የሚለው ደግሞ የነ ያህያ ሳሬ ቃል አቀባዩ የወታደሩ ወይም ደግሞ የራሳቸው የነ አብደልማሊክ አልሁቲ ሀሳብ የዋናው መሪ ሁቲ ማለት ነው የሳቸው መቀመጥ አለበት። ስለዚህ ያቀረባችሁ ለምንድን ነው? እስራኤል ጥቃቱ ተሰንዝሮ ብኛል ነገር ግን አክሽፍዋለሁ የሚል ምላሽ ስለሰጠች ነው። ብዙ ጊዜ አክሽፍ ያለው ነው የምትለው አንተ ትላላችሁ። ምክንያቱም መረጃው ብዙ ጊዜ በፍጥነት የምታጋራው እስራኤል ስለሆነች ነው። እስራኤል እንደዚህ ሆነ ስለምትል ከእሷ አንግል ለመውሰድ ትገደዳላችሁ። ምክንያቱም ሁቲዎች ካሰጡ እስራኤል አክሽፍ ያለው ስትል ብትመታ ባይ ዘ ወይ በግልጽ ነው ምታስቀምጠው። ምክንያቱም ለቀጣይ ለሌላ አይነት እርምጃዎች ሁኔታዎችን ለማመቻቸት ፕሪቴክስት ስለሚሆነ ትፈልገው ነበረ። ኤን ዌይ ኢንተርሴፕት አድርግ ያለው ብላለች። ኢንተርሴፕት አድርግ ያለው ማለት እንዲከሽፋ አድርግ ያለው ብላለች። ግን ትርጉሙ ከባድ ነው። ሁቲዎች ፍሪኳንትሊ በእስራኤል ላይ ጥቃት ማድረስ ችለዋል። ስለዚህ ሁቲዎች አደገኛ የተባለ ጦር መሳሪያ ከታጠቁ እስራኤልን አንድ ጊዜ መምታት የሚችል እንደ ዋርሄድ አይነት ነገሮች ወይም ደግሞ እንደ ኒክሌር አራር ጫፎች ያሉ ጉዳዮችን ከታጠቁ በቀላሉ መምታት የሚችሉበትን እድል ግን እያመቻቹ ነው። ትልቅ ትርጉም እየሰጠ ነው። ያ ማለት ሁቲዎች እስራኤል ላይ መድረስ እንደሚችሉ የሚያሳይ ነው። ሁቲዎች በጣም በተደጋጋሚ እስራኤል በጋዛ የምትፈጽመውን ጥቃት ማቆም አለባት የሚል አቋም አላቸው። ከዛ አንጻር ነው ጥቃት የሚሰነዝሩት። አሁን ግን ጉዳዮች መፍትሄ ሊያገኙ ነው እየተባሉ ባለበት ሰዓት ደግሞ መተኮሱ ሁቲ ኦፍኮርስ የራሱን ፍላጎት ስለሚሆን እስራኤልን የሚጠላው እስራኤል ስለሆነች ብቻ ሳይሆን ወይም ደግሞ ጋዛ ላይ ያለውን ጥቃት በመቃወም ብቻ አይደለም። እንደምታውቁት ብዙ የጂኦፖለቲካ ጉዳይ አለ ከኢራን ጋር አብረው የሚነሱ ጉዳዮች አሉና እነሱ እነሱ ታሳቢ ስለሆኑ በእስራኤል ላይ ተደጋጋሚ የጋዛው የፍልስጤኑ ውጥረት ጦርነት ቢቆም እንኳን የየመን ሁቲዎች ከእስራኤል ጋር እንደማይሰሩ ታውቃላችሁ። ስለዚህ ባገኙት አጋጣሚ የእስራኤልን ኃይሎች መምታት ይፈልጋሉ ይሄ ለእስራኤል ቀጠናው ላይ ብቻዋን እንደሆነች ታውቃላችሁ፣ መቼስ ያ ማለት ቀጠናው ላይ ባለው ጂኦፖለቲካል ኤግዚስት ባደረገችበት አጋጣሚ እስራኤል ብቻዋን ናት፣ ምንም ጥያቄ በሌለው መንገድ ሁሉም አሜሪካን በመፍራት ሁሉም በተለይ አጋጣሚ ወይም ደግሞ እስራኤል አደገኛ ጥቃት ከሰነዘረች ጉዳት ይደርስብናል ከማለት ባሻገር ዝም ብላችሁ ስታዩ ቴክኒካሊ ሁሉም አእምሮ ውስጥ እስራኤል ጥላቻ ያለበት ነው። ሶሪያ ውስጥ ያለው መመልከት ትችላላችሁ፣ ሊባኖስ ውስጥ መመልከት፣ ኢራን ኢራን ነች፣ ኢራቅ ውስጥ ያሉትን ኃይሎች መመልከት ትችላላችሁ፣ የመን ውስጥ ያሉትን። ስለዚህ እንደ ካታርን ጭምር ስለተጠቃቁ አይደለም ሰሞኑ፣ እድሉም ቢያገኙ ወይም ደግሞ እስራኤል ተዳክማ ብታገኝ ሌሎች ኃይሎች ሚበረቱ የሚፈልጉ ኃይላት ናቸው። ስለዚህ ብቻዋን ነው ያልኳችሁ ጂኦፖለቲካሊ ኤግዚስት ባደረገችበት አካባቢ ብቻዋን ብቻዋን ያለ ማንነትም ይዛ የቀጠለች ሀገር ስለሆነች ብቻዋን እንደሆነች ግልጽ ነው። ብቻዋን ደግሞ እንዳልሆነች ደግሞ ታውቃላችሁ። አሜሪካን የምታል ሀይል ከጎኗ ስላሰለፈች ደግሞ ምንም ቢሆን ብቻዋን ልትሆን ማችልም ወደፊትም አትሆንም። እና እነዚህ እነዚህ ነገሮች ስትመለከቱ ግራቀኝ መመልከት ያስፈልጋል ነው። ኤኒዌይ ይሄን ያልኳችሁ ምንድነው ነው የሆቴሎች ጥቃት እንግዲህ ምን ያህል ጉዳት አድርሷል የሚለውን በምን ያህል መጠን ስኬቱ ማነው የሚለው ሚዲያውን የኔ ሳሬን መግለጫ መጠበቅ ያስገድዳል። ግን ተደጋጋሚ ጥቃቶችን በእስራኤል ላይ መሰንዘራቸው እስራኤል ላይ መድረስ እንደሚችሉ በግልጽ ያስቀመጠ ነው። በጣም የእስራኤል ድምጽ ሰጪ ደውሎች ሳይረንስ በጣም በአብዛኛው አካባቢ በሴቨር ኤሪያስ ኢን ኢዝራኤል ያው ጠባብም ስለሆነች እስራኤል ድምጽ ሲያሰሙ ነበረ። ዜጎች እንዲጠነቀቁ ጥሪ ሲያቀርቡ ነበረ ና ይሄ እጅግ አስቸጋሪ ነው። ስለዚህ ላውንች ፍሮም የመን በእስራኤል ኤርፎርስ ወይም ደግሞ የእስራኤል አየር ኃይል ከየመን የተወነጨፈውን ሚሳይል ማክሸፍ እንደቻለ ተነግሯል። ይሄ ከዚህ በፊት የነበሩትን ታሪኮች ስንመለከት ወይም ደግሞ በቅርቡ እንኳን በኢላት አካባቢ የተሰነዘረው ጥቃት ሰዎችን ህይወት አይ ቲንክ ሀያ ሁለት ሰዎች አካባቢ ነበረ ያኔ የተጎዱት የእስራኤል ኤር ዲፌንስ ነበረ ወይም የአየር ሀይሎች ነበሩ ያረጋገጡት። እና ይሄኛው ብዙ ነገሮች ያመጣሉ። ስለዚህ ሁቲዎች በዚህ መንገድ ጥቃታቸውን አጠናክረው የሚቀጥሉ ከሆነ ጋዛ ላይ ያለውን ምንድ ነው ቴምፖም ያሳያል ማለት ነው። ብዙዎች በጣም ተስፋ ያደረጉባቸው ነገሮች የይሄኛው ከሁቲዎች ጥቃት መሰንዘርና ከምናምን ጋር አብሮም የሚታይ ባይሆን የፖለቲካሊ በጣም ኢንጌጅ የሚያደርግ ተስፋ ያላቸው ጉዳዮች እየወጡ ነው እና ግን አሁን እኛም ሀገር ላይ አንዳንድ ነገሮች በጣም ጥንቃቄ ሊሞላባቸው እንደሚገባ የሚያሳዩ ሀሳቦች በመውጣት ላይ ናቸው። ዶናልድ ትራምፕ እንግዲህ፣ እኛ ወዳጅም ጠላትም የለንም ብለን የምናስብ ሀገር ነን። እንግዲህ ከጥቅማችን ጋር አብረን መቆም ያለብን ወይም ደግሞ ጥቅማችን ሊጎዳ መስሎ ከታየን ከሚጠቅመን ሀይል ጋር የመሰለፍ ግዴታ አለብን እንደ ሀገር እያስባለሁኝ። ናሽናል ኢንትረስት የሚባለውም ነገር ይሄ ነው። ስለዚህ ትራምፕ ሲዝ ፋየር ኢሚዲየትሊ ይጀመራል። ኢሚዲየትሊ የሚጀመረው ደግሞ ሀማስ ኮንፈርም ካረገ ነው፣ ሀማስ ካረጋገጠ ነው። ሀማስ ደግሞ የማያረጋግጥባቸው ሁለት ቁልፍ ምክንያቶች ሊኖሩ ይችላሉ። አንደኛው ሀማስ ሙሉ በሙሉ ትጥቅ መፍታት አለበት ተብሎ ይታሰባል፣ ዲስ አርም ይደረጋል። ያን ማድረግ ይፈልጋል ወይ ነው ሀማስ በእርግጥ ከዚህ በኋላ የመቀጠል ፍላጎት ፍላጎቱም የመቀጠል ኤነርጂውም አቅሙም እንደሌለው በተለያየ አጋጣሚ እየተመለከት ነው። ግን የሚያስተዳድሩት ሌሎች ሀይላት መሆን አለባቸው። ኢንዲፔንደንት የሆነ የፍልስጤም ሰው ነጻ የሆነ የፍልስጤም ሰው ኢቨን እነ ማህሙድ አባስ ያሉበት ሳይሆን ኢንዲፔንደንት የሆነ የፍልስጤም ሰው ከአረቡና ከሙስሊሙ ዓለም የተውጣጡ ሀይላት ወይም ደግሞ ሰዎች ሊያስተዳድሩት የሚገባ ነው የሚል አለው ሀማስ እንጂ እሱ ማስተዳደር አይፈልግም። ከዛ ደግሞ እነ አሜሪካ ደግሞ ራሴ ፕሬዚዳንት ዶናልድ ትራምፕ ና

የቀድሞ የብሪታንያ ጠቅላይ ሚኒስትር ቀጥታ እንዲመሩት ይፈልጋሉ። ይሄ ቦርድ ኦፍ ፒስ የሚባለው በዚህ ላይ ልዩነት አላቸው። ሲቀጥል እንዳልኳቸው ዲስርመንትን ይቀበላሉ አይቀበልም የሚለውም ሌላ ጥያቄ ነው። እስራኤል ከጋዛ ትወጣለች ብሏል ፕሬዚዳንት ዶናልድ ትራምፕ። ይሄኛው በጣም ትልቅ እንትን ነው፣ ትልቅ ሀሳብ ነው። ያ ማለት ሀማስ የሚፈልገው እስራኤል ጋዛ ውስጥ እንድትቆይም ስላልሆነ ያን ማድረጉ ምናልባት እንደ ድል ሊቆጠር ይችላል። ግን እስራኤል ትወጣለች ወይ? ፓርሻያሌ የሚባሉ ነገሮች ሉ አሉ የተለያዩ ቴክኒኮች አሉ። ብትውጣስ ምንድን ነው የሚሆነው የሚለውን ብዙ ጥያቄ ውስጥ ማስገባት ያስፈልጋል። ግን መርሳት የሌለባችሁ ጉዳይ ሀማስ ከጋዛ ከወጣ ለእስራኤል በጣም ትልቅ ድል ነው። ይሄን ያልኳችሁ ምክንያት ምንድን ነው እስራኤል ሲጀመር የገባችው እዚህ ጦርነት ውስጥ እነዛ ዜጎቿ ሲያልቁ ቢያልቁም ይለቁ አይነት የፖለቲካ አቋሚ ዘውነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደፊት ግፋ ብለው ሲሉበት የነበረው ትልቁ ምክንያታቸው ሀማስ አንድ እንዲወጣ የሚል ፍላጎታቸው ነው ወይም ደግሞ ሀማስ ጋዛ ላይ አስተዳደር እንዳይኖረው ማድረግ ነው ሀማስ ጋዛ ላይ አስተዳደር የለውም ማለት ደግሞ እስራኤል በፍልስጤን ምድር ላይ እንደፈለገች የመሆን አቅም አቅሙ እድሉም የፖለቲካ አጋጣሚ ይፈጠርላታል ባንክ ውስጥ ያለው ማህሙድ አባስኮ እነ ኔታኒን ምንም አርጓቸው አያውቅም። ሀማስ ነበር፣ በተለያየ ጊዜ የሚተኩሰው ሀማስ ነበር፣ የተለያዩ ችግሮችን የሚፈጥርባት። ስለዚህ የሚመጣው አስተዳደር ለእስራኤል የተመቸ ስለሚሆን ድል ይሆናል። ለሀማስ ድል የሚሆነው ምንድን ነው? ለሀማስ ድል ከሆነ አክቹዋሊ የተጀመረ ጦርነት ላይ አሸንፎ መውጣት ወይ ምናምን ሊሆን ይችላል። ድል የሚሆነው ደግሞ እንግዲህ የቀሩ ሰዎችን ህይወት መታደግ የሚችል እንደዚሁም እስራኤል ደግሞ ጋዛን ከዚህ በኋላ አልገብቼ እዚያ አልቆይም የሚል አቋም ውስጥ ከወሰደች እንደ ድል ሊቆጠር ይችላል። ኤኒዌይ ይሄኛው ብዙ አቅጣጫዎችን መመልከት ትችላላችሁ እናንተ የሚገባው ያሰባችሁ ጉዳይ ስለሚኖር ትንሽ መጠንቀቅ አለብን ያልኳችሁ፣ ቀደም ሲል ኔጎሽተርስ ወይም ደግሞ የአሜሪካ ተደራዳሪዎች ግብጽ ገብተዋል። እንግዲህ ግብጽ የገባውት ስታርቲንግ ቱ ኮቨሬጅ ኢን ኢጂፕት ካፒታል ፎር ቶክስ ኤም ቱ ኤንዲንግ ቱ ዩርስ ዋር ጋዛ የሚሉ ሀሳቦች እየወጡ ነው። ያ ማለት እንግዲህ ኔጎሼተሮች ከግብጽ እንግዲህ ከግብጽ ጋር ግንኙነት ያላቸው ሰዎችና ሚዲያዎች ሪፖርት እንደሚያደርጉት የሀማስና የእስራኤል ባለስልጣናት ኢቀጥተኛ በሆነ መንገድ እሁድና ዛሬ እሁድና ነገ ሰኞ በተለያዩ ሀሳቦች ላይ ይመክራሉ፣ ወይም ደግሞ ኢንዳይሬክት በሆነ ይቀጥተኛ በሆነ መንገድ ይመካከራሉ። አመካከሪዎቹ ደግሞ ግብጽ የገቡት ወይም ደግሞ ካይሮ የገቡት ጀራልድ ኩሽነር ምሶሪ ጀርድ ኩሽነርና የፕሬዚዳንት ዶናልድ ትራምፕ የመካከለኛው ምስራቅ ኔጎሽተር ወይም ደግሞ አደራዳሪ እንድንላቸው እንችላለን፣ ወይም ደግሞ ምንድናቸው ልዩ መልክተኛ ስቲቭ ዌትኮቭ ናቸው። ሁለቱ ገብተዋል እና ሁለቱ ቀላል አይደሉም ባይዘ ጄራርድ ኩሽነር የሚባለውን ብታስታውሱ ከዚህ ቀደም ሁለት ሺ ሀያ ላይ አሜሪካ እስራኤልን ከተለያዩ የመካከለኛው ምስራቅ ሀገራት በተለይም ከአረቡ ዓለም ሀገራት ከነ አረብ ኤምሬቶች ከነ ባህሬን ከነ ሞሮኮ ከነ ሱዳን ሳይቀር ስታገናኝ ወይም ደግሞ ወዳጅ ስታደርግ ኖርማላይዜሽን ፕሮሰሱን ስትመራ ይሄ ኩሽነር አብሮ ነበረ። በጣም ትልቅ ስራ ይሰራ ነበረ። ስቲቭ ዊትኮፍም ደግሞ እንደምታውቁት አሁን ላይ የፕሬዚዳንት ዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልክተኛ ነው። ልዩ መልክተኛ ሆኖም ያገለገሉ ትልቅ የፖለቲካ ስርዓት ትራምፕንና ፑቲንን የሚያገናኙ ከዛ ደግሞ የኢራንን ፖለቲከኞች ከአሜሪካ ፖለቲከኞች ጋር በተለያዩ ጉዳዮች የሚያደራድሩ ቁልፍ ሰው ናቸው። ና የሳይን ሁለቱ መግባት ትልቅ ትርጉም አለው። እንግዲህ ጦርነቱ ወደ መቋጨቱ ይሄዳሉ አይሄድም የሚለውን አሁንም ትላንት እንዳልኳችሁ ጊዜ መግዛት ይፈልጋል። ጊዜ መግዛት ይፈልጋል። ግን ደግሞ እንደ አንድ ኢትዮጵያዊ ሆናችሁ ስትመለከቱት ብዙ ጥንቃቄ ማድረግ ያለብን ጉዳይ እንዳለ ይጠቁማል ና ይሄ ማለት ከግብጽ ውስጥ የአሜሪካ ፖለቲከኞች ገቡ ማለት ግብጽ ውስጥ ስለ ጋዛው ጉዳይ ብቻ አውርተው ይመለሳሉ ማለት አይደለም። ስለ ጋዛ ብቻ አይደለም። ጋዛ ላይ ሴፍ ዞን እንዴት ይፈጠር፣ ጋዛ ላይ እንዴት አይነት የፖለቲካ አውድ አለ፣ ምን አይነት ችግሮች አሉ የሚሉ ስን አውርተው ብቻ ይመለሳሉ ማለት አይደለም። ብዙ ሁኔታዎችን ብዙ ነገሮችን ማጥናት የሚፈልግ ነው። ያ ማለት እነሱ ሲመጡ እዚህ ስለ ህዳሴው ግድብ ሳያወሩ ይመለሳሉ ብላችሁ እንዳታስቡ። ምናልባት አንዳንድ መረጃዎች አሁን ሪካፕ እያደረጉ ሊወጡ ይችላሉ። እና እስራኤል በዚህ መንገድ የምትመለከተውን ጉዳይ ደግሞ ግብጽና እስራኤል በተወሰነ መጠን አሁን ቅሬታ ውስጥ ናቸው። መግባባት የሚባል ነገር የላቸውም። እንደምታውቁት በዚህ በጋዛ ጉዳይ አይደለም ባይዘይ ያልተግባቡት፣ በጋዛ ምክንያት ሳይሆን እስራኤል አልፋ ሲናይ በረሃ ድረስ የመግባት ፍላጎት እንዳላት ግብጽ መከላከል ሲጠበቅባት በራፋ በኩል ያለውን ድንበር ራሷ መጠበቅ ሲገባት እስራኤል እንዲጠብቃት ማድረጉ ወይም ደግሞ እስራኤል እንዲጠብቅ መደረጉ እነዚህ ሁለቱን ሊያግባባ የሚችል ሆኗል እና ብዙ ጥያቄዎች ሊነሱ ይቻላል። ኢን ሂዝ ፈርስት ስፔች ሲንስ ሀማስ ፓርሻሊ አግድቱ ደ ፕሮፖዘል እስራኤልስ ፕራይም ሚኒስትር ኔታንያሁ ሳይድ ኔጎሽትርስ ዊል ብ ዋርኪንግ ኦን ታይም ላይን for the reels of captives የሚል መረጃም እንደዚሁ ወጥቷል። ያ ማለት እንግዲህ ትራምፕ የሰጡት ሀሳብ ወይም ደግሞ በትራምፕ እቅድ ዙሪያ ወይም ደግሞ የመጀመሪያው ፌዝ በሚጠናቀቅበት ወይም ደግሞ በሚጀመርበት አጋጣሚ የእስራኤል ባለስልጣናት ወይም ተደራዳሪዎች የመጀመሪያ ስራቸው የሚሆነው ሆስቴጆችን ማስለቀቅ ነው። አርባ ስምንት የሚሆኑ ሆስቴጆች አሉ፣ የተያዙ ሰዎች ማለት ነው። እነሱን ነው አብሮ ግምት ውስጥ የሚያስገባውና ይሄ በተለያየ ሂሳብ ሰዎች ከራሳቸው ፍላጎት አንጻር መረጃ ሊነግሯቸው ይችላሉ፣ ወይም ደግሞ በዛ የተቃኝ ግንዛቤ እንዲነገራቸው ሊፈልጉ ይችላሉ። እንደዛ አይደለም ዋር ኤዝ ሀፐኒንግ ዴር በትክክል ምንድን ነው ሀፐን ያደረገው የሚለውን በደንብ ማየት ጀኑን ሆኖ ማየት አለበት። እስራኤል ኪሳሯ ምንድን ነው፣ ሀማስ ምን ላይን የከሰረው ፍልስጤማውያን ምን ላይ የተጠቀሙ የሚለውን ማየት ያስፈልጋል። ባይዘይ ፍልስጤማውያን ከዚህ እንደው ሕይወታቸው ጥሩ ሕይወት መኖር ያለባቸው ወይም ደግሞ ተስፈኛ መሆን ያለበት ወጣት ያለባቸው ናቸውና ከዚህ አንጻር ተስፋው ወደፊት ላለው ትውልድ ነው። ባይዞ አንዳንድ ቪዲዮዎችን እኮ ችለን መመልከት አንችልም አለ። በጣም ከባድ ከመሆኑ የተነሳ አስፈሪ ከመሆኑ የተነሳ እነሱን እነሱን የሰው ልጅ በዛ ልክ ነው ማሰብ ያለበት፣ የተጎዳውን ምን ያህል ጉዳት አለ እጅግ እነሱን እነሱን መመልከት ካልተቻለ በጣም አስቸጋሪ ነውና ይሄኛው ነው እንዳረሳው ኖትስ ናይትነው የሚሉ የቴል አቪቭ ተቃዋሚዎች ወደ አደባባይ የወጡበትን ብትመለከቱ እንግዲህ ኔታኒው ከዚህ ቀደም በተለያየ አጋጣሚ ተኩስ አቁም ሊደረግ ነው የሚሉ ግፊቶች በነበሩበት ሰዓት ወዲያውኑ ጥቃት ሲሰነዝሩ፣ ወዲያውኑ ሕልማቸውን ለማሳካት ሲሞክሩ ነበርና ከዛ አንጻር ነው ተቃዋሚዎቹም እሳቸውን አናምንም ዶናልድ ትራምፕ የሆነ ነገር ያርጉ እንጂ የሆነ ጉዳይ ይፍጠሩ እንጂ የሚል ሀሳብ ያነሱት። ይሄ ሜቢ እንግዲህ እድልም ሊሆን ይችላል መልካም አጋጣሚም ሊፈጥር ይችላል ተብሎ ይታሰባልና በተለያዩ አጋጣሚዎች ፖለቲካው እየጋለ እየናረ በሄድበት ሂደት ላይ ነው። አሁን መልካም ጉዳዮች እየተፈጠሩ ያለው አሁን ስጋት አለ ልላችሁ አልችልም። ኦፍኮርስ ስጋት አለ፣ ግን ደግሞ በተስፋም ብንመለከተው እኔ የሀማስ ጉዳይ አያሳስበኝም፣ የእስራኤል ጦር ጉዳይ አያሳስበኝም። ፐርሰናል ብትጠይቁኝ ግን በጣም የሚያሳስበው አንተ ማነ ብሎ ጥያቄ ልጠይቅ ይፈልጋለ አንተ ማነ ሳይሆን በቃ እኔ ጀኒን ሪፖርተር መሆን ይፈልጋለሁ በጣም ግልጽ የሆነ ወደፊትም ዓለም አቀፍ ጉዳዮችን የሰራው መቀጠል ህልሜ ስለሆነ ከዚ አንጻር ፍትሐዊ ሰው መሆን ስለምፈልግም በቅ ለራሴ ጠቅምም በሉት ከፈለጋችሁ በዛ አንጻር የተቃኝ አቅምና ፍላጎት መመንዘር ነው የምፈልገው፣ ና ይሄ ሰብአዊነቱን ግምት ውስጥ ማስገባት ነው። ሰብአዊነት ምንድን ነው? አንድ ሀገር ላይ እኛ ሀገር ላይ ምናምን የሚሉ ሰዎች አሉ። ኦፍኮርስ እኛ ሀገር ላይ አለ። እኛ ሀገር ላይ ያለውን ደግሞ በሚፈልጉት መጠን የሚነግሩ ብዙ ሰዎች ስላሉ እሱ ብዙ የህዳሴው ግድብ ሲሆን የአፍሪካ ቀንድ ጉዳይ ሲሆን ወይም ደግሞ ከኤርትራ ከምናም እንደዚህ ጋር የተገናኙ ጉዳዮች ጂኦፖለቲካሊ ለጠጥ ያሉ ሀሳቦች ሲሆኑ እናነሳለን። ኦፍኮርስ ግን ይሄኛው አለም አቀፍ ጉዳዮች ላይ ትኩረትም ስለምናደርግ ነው እና ሰብአዊነት ላይ ማተኮር ያስፈልጋል። ሰብአዊነት ላይ ስናተኩር ነው ፍትሐዊ ባይዘይ አንድ ጋዜጠኛ ሰብአዊነትን ብቻ ካየ ፍትሐዊ ሊሆን ይችላል። ከዛ ውጭ ግን የሚሊተሪ አቅም ከዛ ውጭ ግን የሆነ አቅም ፍላጎት ማስኬድ ማስቀጠል አይነት አቋም ካለው ኔቨር ኤቨር ባላንስ የሆነ ጉዳይ ይዞ አይቀርብም። ስለዚህ ሰብአዊነትን ነው የምናየው። እኔ ባይዞይ ኦክቶበር ሰበን ላይ ጥቃት ሲሰነዘር አንድ ሺ ሁለት መቶ ሰዎች ቤታቸውን አጡ ሲባል በጣም ሹክ ነበረ ያረኩት፣ ፔኑን አውቀዋለሁ በጣም ያስፈራ ነበረ። ሀማስ ልክ እንዳልነበረ ሀማስ ተወግዙ፣ እኔም ኢንክሉዲንግ ሚ ልክ አይደለም ብዬ ነበረ። ከዛም በኋላ ደግሞ የተፈጠ ስልሳ ስድስት ሰው ሲያልቅ ደግሞ እስራኤል ልክነች ሊባል አይቻልም። ወይም ደግሞ ወይም የፍልስጤም ህጻናት እንደዛ ሲያልቁ ማየት እንደው ቀለል አድርጎ ይታያል። ወይም ደግሞ ኢስ ኦኬ በቃ ሰው ሞተ ብሎ የሚታለፍም አይደለም። ስለዚህ ሰብአዊነት ላይ ማተኮር ለሚዛንም ስለሚበጅ ነው። እንግዲህ ተመልካቾች ለማለት ፈልጌ ነው። ባይዞ የግሬታ ቱንበርግ ግሬታ ቱንበርግ እንደምታውቋ ስዊድናዊት የአየር ንብረት ለውጥ ተሟጋች የሰብአዊ መብት ተሟጋች ናት። እንግዲህ አርባ አራት የሚሆኑ የ ወደ ጋዛ የገቡ ጀልባዎችን ታስታውሳላች ፍሎቲላ የሚባሉትን ማለት ነው። እነሱ ላይ አብራ ከነበሩት ውስጥ ነች እና ሚስትሪ ተደርጋለች የሚል ጥያቄ የተነሳ ነው። ከ137 አክቲቪስት አሁን ኢስታንቡል ገብተዋል። 136 አክቲቪስቶች ወይም ደግሞ አብረው ሲሰሩ የነበሩ ኢስታንቡል ገብተዋል። 36ቱ የቱርክ ናቸው። ከዛ አዝሎንጋ አክቲቪስት ፍሮም ከአሜሪካ ከጣሊያን፣ ከማሌዥያ፣ ከኩዌት፣ ከስዊዘርላንድ ከቱኒ ከቱኒዚያ ከሊቢያ ከዮርዳኖስ እንደዚሁ አብረው የነበሩ ናቸው። ና እንግዲ የጋዛ ስሙድ ፍሎቲላ እዛ አካባቢ ኢስታንቡል አንድ መቶ ሰላሳ ሰባቶቹ ሲደርሱ ሚስትሬት ወይም ደግሞ ቶርት ቸርም ነገር እንዳለ ተናግራለች የሚሉ ወይም ደግሞ የአክቲቪስቶች ሚኒስትሪት ተደርጋለች በሚል ሀሳባቸውን ሲያጋሩ ነበረ። ኤኒዌይ ይ ይህን ይመስላል ለማለት ነው ውድ ተመልካቾቻችን፣ ሀሳብ ካላችሁ ባይዘዌይ ኮሜንት ማድረግ ትችላላችሁ። ታንክ ዩ ቨሪ መች እንዴት